በየአመቱ በእስልምና እምነት ተከታዩ ዘንድ በልዩነት የሚከበረው የኢድ አል አልፈጥር በዓል ዘንድሮም ለ1446ኛ ጊዜ ተከብሯል። ይህም በዓል በሀላባ ዞን ቁሊቶ ከተማ በሚገኙ የእምነቱ ተከታዩ ዘንድ በተለያዩ ሁነቶች በድምቀት ተከብሯል። የበዓሉ ድባብ በጣም ደስ የሚል ነው። የኢዱ ድባብ አልፊጥር በዓል በሀላባ በጣም ለየት ባለመልኩ የሚከበር በዓል ነው በዓል ነው፣ እንደ ባህልም ትኩረት ተሰጥቶት የሚከበር ባህል ነው። በጣም አሪፍ ነው። እኔ እንግዳ ነው። ለአገሩ ለመጀመሪያ ጊዜ ነው የሰገድኩት። ድባቡ በጣም ደስ ይላል። ማሻአላህ ባሉ በርካታ ነገሮችን የሚያስተምረን ነው ያሉት የእምነቱ ተከታዮች ይህን መደጋገፍና አብሮነትን መሰረት አድርገን ልናከብረው ይገባል ብለዋል። እምነትን ለማጠናከር የሚጠቀም ኢድ ነው ያለው ተጋጋፎ ይህንም በዓል ሲያከብር ምስኪኖችንና ድሃዎችን በማገዝ እንዲጀምር ረሱልን ሰለላሁ ዐለይሂ ወሰለም ያዘዙበት ሁኔታ አለ። ብዙ በሙስሊሙ ለተሸጋገው የመግዳት የጎረቤትን ሀቅ ከጎረ ቤት ነው የሚጀምረው። ከጎረ ቤት ላይ የሌለውን አካፍ ለመብላት ነው። የረመዳን ወር ህዝበ ሙስሊሙ ከበርካታ ነገሮች የሚጠበቅበት ነው ያሉት የቁሊቶ ከተማ የእስልምና ጉዳዮች መጅሊስ ሰብሳቢ ኡስታዝ አብዱራህማን ከማል የታዩ አብሮነቶች ሊጠናከሩ ይገባል ብለዋል። አብሮነት፣ መደጋገፍ፣ የአጣውን መርዳት ይሄ ቀድሞውኑም ባህሉ ያስቀመጠው አይነት ባህሪ ነው። ኪኖች ድሃዎች ያ አሌላቸው እየተዘዋወሩ በየሰው በራፍ በየሰው ደጃፍ ለልመና እንዳይንከራተቱ አድርጓቸው ይላል። መሆን ያለበትና መንቀሳቀስ ያለበት የፕሮግራሙ በዓል በዚህ መልኩ ነው። ድባቡ ይሄን እንዲሆን ያዛል። ሀላባ ዞን የእስልምና ጉዳዮች ከፍተኛ ምክር ቤት ሰብሳቢ ሼህ አህመድ ገለጻ የኢዳል ፈጥር በዓል የደስታ በዓል መሆኑን ገልጸው በሀላባም በልዩነት የሚከበር ነው ብለዋል። እንደሚታወቀው ኢድ ማለት ደስታ ማለት ነው፣ አመታዊ ተመላላሽ ደስታ ማለት ነው። ይህ ተመላላሽ ደስታ አላህ ያደረሰው ይደርሳል። እና አላህ አድርሶናል። ይህን ጾመናል። ጾመን ደሞስ ከሰው ከእንስሳ ባህሪ ወደ መላእክት ባህሪ ተቀይረናል። ባሉን በልዩ ዝግጅት እንዲከበር በርካታ የቅድመ ዝግጅት ስራዎች ሲተገበሩ መቆየታቸውን ያነሱት የቆሊቶ ከተማ ከንቲባ አቶ ገመዳ መሀመድ፣ በዚህም በከተማ ሌሎች ምሳሌ የሚሆኑ ተግባራት በመኖራቸው ተጠናክሮ ማስቀጠል ያስፈልጋል ብለዋል። ዱሱ ከሙስሊሙ ጋር አንድ ሆኖ የሚያሰላልፍበት ሙስሊሙም ደግሞ ከኦርቶዞ ጋር የተለያዩ ነገሮችን ቤት አካባቢ ሲያዘጋጁ ፕሮግራሙን አንድ ላይ ሆኖ የሚቃደሱበት ሂደቶች ናቸው ያሉት፣ ይህን ጠናክሮ መቀጠል ነው ከዚህ በኋላ ከኢዱም በኋላም ከጾምም በኋላም ይሄን ባይሪ ይሄን ልምዳችን አንድነታችን ሊያጠናክር በሚችል መልኩ ሁሉም ወጣቱም ኢማሙም ሽማግሌውም እናቶ ሴቶችንም አጠናክሮ ማስቀጠልን ነው። በረመዳን ወቅት ህዝበ ሙስሊሙ አንድነቱን አሳይቷል ያሉት የማዕከላዊ ኢትዮጵያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ሰብሳቢ አህመድ ሙስጠፋ፣ ይህም ተጠናክሮ እንዲቀጥል ጥሪ አቅርበዋል። አንድነቱ በረመዛን ላይ በጣም አሳይቷል፣ በከባድ መልኩ አሳይቷል። አንድነቱን በመተባበር በመረዳዳት ያለው ለሌለው እያካፈለ ማብላት ላጠው እየሰጠ ምናምን አሳልፏል። ይሄ በአንድ ወር ብቻ የሚሰራ ስራ አይደለም። እንደ እስልምና በአንድ ወር የሚሰራ አይደለም፣ ሁሌ የሚቀጥል ነው።